ጤና ይስጥልን ክቡራን ተመልካቾቻችን፣ ይህ የኢትዮጵያ የተሰኘው ሳምንታዊ ፕሮግራማችን ነው። የኢትዮጵያ የዛሬው ዕለት ከኪንሻሳ ሆኖ ፕሮግራሙን እያስተላለፈ ሲሆን የኢትዮጵያ አየር መንገድ ከዲሞክራቲክ ሪፐብሊክ ኮንጎ ጋር በመተባበር ኤር ኮንጎ የተባለውን የአገሪቷ ላይ እንደ ቀጠና ሆኖ እንደ ሀብ ሆኖ ለኢትዮጵያን ኤርላይንስ የሚሰራው አንዱ ሀብ ይሆናል ማለት ነው። ከኋላ እንደምትመለከቱት ኤር ኮንጎ ሁለቱ ኤርክራፍቶች ከኢትዮጵያ አየር መንገድ ተረክቦ በረራ ጀምሯል። እዚሁ አካባቢ ክፍለ ሀገሮችን በሙሉ የሚያዳርስ ነው የሚሆነው። ሁለት የጀመረው በአጭር ጊዜ ወደ ስድስት የሚያድግ ነው የሚሆነው። ይህን በማስመልከት በዛሬው ዕለት አቶ መስፍን ብሩ በኢትዮጵያ አየር መንገድ ተወክለው የዚህ የኤር ኮንጎ ዋና ስራ አስኪያጅ ሆነው ስራውን የሚያስፈጽሙትን ሰዎች ይዘንላችሁ እንቀርባለን። አብራችሁን ቆዩ። አቶ መስፍን ብሩ መጀመሪያ ራስዎን ከማስተዋወቅ ፕሮግራማችንን እንጀምር። እሺ፣ አመሰግናለሁ ሀና ይህን እድል ስለሰጠሽኝ። መስፍን ብሩ ወልደ ጊዮርጊስ ይባላለሁ። በኢትዮጵያ አየር መንገድ ውስጥ ለ29 ዓመት አገልግያለሁ። በተለያየ የአመራር ደረጃ ስሰራ ቆይቼ አሁን በኮንጎ ዲሞክራቲክ ሪፐብሊክ የኤር ኮንጎ ኤርላይን ዋና ስራ አስኪያጅ ሆኜ ተሹሜ እዚህ እያገለገልኩ ነው። በመጀመሪያ እንኳን ደስ አለውት። አመሰግናለሁ። ኤር ኮንጎ እንዴት ተወለደ? እንዴት ተመሰረተ? ኤር ኮንጎ ኢትዮጵያን ኤርላይንስ ካለው ራእይ ውስጥ አንዱ በአፍሪካም ወይም በመላው ዓለም ራሱን በጥሩ ሁኔታ አደራጅቶ በገበያ መርነት መቀጠል ነው። ይሄ ደግሞ ስትራቴጂክ ውሳኔ ነው እና አፍሪካ ውስጥ በአራቱም የአፍሪካ አቅጣጫ ፓርትነርሺፕ አግሪመንት ወይም የትብብር አየር መንገዶችን የማቋቋም አላማ ነበረው ስለዚህ ለምሳሌ በምዕራብ አፍሪካ አስካይ የሚባለው አፍሪካን ስካይ በማላዊ ማላዊያን የሚባል በዛምቢያ ዛምቢያ አየር መንገድ ተቋቁመዋል ከዚህ በፊትም ሌሎች አየር መንገዶች በፓርትነርሽፕ ተሞክረዋል ስለዚህ በዛ እቅድ መሰረት አሁን ደግሞ በመካከለኛው አፍሪካ ሴንትራል አፍሪካ በዲሞክራቲክ ሪፐብሊክ ኮንጎ ከኮንጎ መንግስት ጋር የትብብር ስምምነት ተፈርሞ አየር መንገድ ማቋቋም የኮንጎ መንግስት ስላሰበ ያንን መነሻ በማድረግ ኤር ኮንጎ የሚባለውን ኤርላይንስ ለመመስረት ችለናል። ምን ያህል ፐርሰንት ነው ያለው የኢትዮጵያ አየር መንገድ? የኢትዮጵያ አየር መንገድ 49 በመቶ ድርሻ ያለው የኮንጎ የዲሞክራቲክ ሪፐብሊክ ኮንጎ መንግስት ደግሞ 51 በመቶ ድርሻ ያለው። የኢትዮጵያ አየር መንገድ በየሄድንበት ስንሄድ የሚያኮራ ነገር አለው። ዛሬም ወጣ ብለን ስንመለከት ኤር ኮንጎ በአንዱ ሳይድ ይታያል፣ ለአስካይ የሰረጣናቸው ደግሞ እንደዚህ አውሮፕላኖች ሲነሱ ሲያርፉ ይታያል። በዛው በተጓዳይ ደግሞ የኢትዮጵያ አየር መንገድ አብሮ ይታያል። ይህ እንግዲህ ለኢትዮጵያ አየር መንገድ ምን ያህል ጠቀሜታ ይኖረዋል ብለው ያስባሉ? ወይስ አብላጫው ጠቀሜታ ለኤር ኮንጎ ነው? ለኮንጎ ህዝብ ነው? ለማን ነው? ያው አቪዬሽን ሰዎችን ያገናኛል፣ የኤር ኮኔክቲቪቲ ይፈጥራል። ስለዚህ አቪዬሽን ወይም የአየር መንገድ ስራ ቅብብሎሽ፣ ዝም ብሎ አንዱ አየር መንገድ ብቻውን አንድን መንገደኛ ከአንድ የዓለም ጫፍ ወደ ሌላ ሊያደርስ አይችልም። ለምሳሌ ከአፍሪካ ወደ አውሮፓ ወስደን ወደ አሜሪካ የሚቀጥሉ መንገደኞችን ለሌላው አየር መንገድ እናቀብላለን። እዚህ ደግሞ አፍሪካ ውስጥ የአየር ትራንስፖርት በጣም አናሳ ነው። የአፍሪካ ህዝብ ከ18 በመቶ በላይ የዓለምን ህዝብ ይሸፍናል። ነገር ግን የአየር ትራንስፖርት መጠኑ ከ2 ፐርሰንት ያነሰ ነው። ስለዚህ የአየር ትራንስፖርት በጣም አናሳ እና በደንብ ያልደረጀ ነው። ይሄንን ክፍተት ለመሸፈን እንደዚህ አይነት የትብብር አየር መንገድ ማቋቋም አስፈላጊ ነው። ለዚህም ነው ኤር ኮንጎን ኢትዮጵያ አየር መንገድ ከትብብር በላይ በማገዝ የአፍሪካን አቪዬሽን ለማሳደግ በተለይ የፓን አፍሪካኒዝም እሳቤን ይዞ ይህንን አየር መንገድ ለማቋቋም የተነሳው። ምናልባት እንግዲህ ብዙ ተወዳዳሪ እንዳለ እዚህ ኢንፎርሜሽኑ አለን እና ከአስር በላይ ተወዳዳሪ አየር መንገዶች አሉ፣ የሀገሩም የራሱ አየር መንገድ አለ። እንግዲህ ከዚህ አኳያ እንግዲህ ወደ 15 16 ዓመት ይሆነናል አፍሪካ ውስጥ በተለያየ ቦታ ላይ የኢትዮጵያ አየር መንገድን እንደዚህ ፓርትነርሽፕ እያለ ከሌሎች አጋር ድርጅቶች ጋር አብሮ እየሰራ ያለው። ለወደፊት ምን የታሰባለ የአጭር ጊዜና የረጅም ጊዜ ካለ እሱን የማጠቃለያ ጥያቄ ላርገው። ኢትዮጵያ አየር መንገድ ከኤር ኮንጎ ጋር ትብብር ሲመሰርት የቢዝነስ ጥናት አድርጎ ያቀረበው ፕላን አለ። በዛ ፕላን ውስጥ በመጀመሪያ በሀገር ውስጥ ባሉ የአየር መዳረሻዎች ወደ 13 ከተሞች እንበራለን። ከዛ በኋላ በውድን አፍሪካ ሪጂናል ዴስቲኔሽንስ ወይም ማረፊያ ከተሞች እንሄዳለን። ከዛ በኋላ በሚቀጥለው ሁለትና ሶስት አመት ኢንተርናሽናል ከአፍሪካ ውጭ ለመብረር ነው ያቀድ ነው። ለምሳሌ ዱባይ፣ አውሮፓ፣ ፈረንሳይ፣ ቤልጅየም፣ ብራስልስ የመሳሰለው ለመሄድ ነው እና እቅዱ ሰፋ ያለ ነው። በአገር ውስጥ ብቻ የሚወሰን ሳይሆን ኢንተርናሽናል ለመሄድ ነው የተነሳ ነው እና ያ ማለት አሁን በትብብር ስንሰራ በእቅዳችን ውስጥ 8 7 እና ድሪምላይነር አይሮፕላኖች ለማስገባት ነው ያቀርቡ። ስለዚህ እስከ ዛሬ ድረስ ሁለቱን 737 ኤት ሀንድረድ ተቀብለን ስራ ላይ ናቸው። እንዳየሹ አሁን ከሰዓት በኋላ ሁለቱ አይሮፕላኖች በምረቃ ላይ ተገኝተው፣ ከሰዓት አንደኛው ወደ ጎማ፣ አንደኛው ወደ ሉሙንባሺ ሙሉ መንገደኛ ይዘው ተነስተዋል። ስለዚህ የአየር ትራንስፖርት እጅግ በጣም አስፈላጊና የኮንጎን የትራንስፖርት እጥረት ለመሸፈን ኤር ኮንጎ በትክክለኛ ሰዓት እና በትክክለኛው ቦታ ላይ ነው የተገኘው። ስለዚህ ወደፊትም እያደገ የሚሄድ የቢዝነስ መንገድ ነው። በጣም ያኮራል፣ በጣም ያስደስታል። እንግዲህ አንድ ብለን ጀምረን ሁለት ዛሬ ደርሰናል። ከሁለት ደግሞ ወደ ስድስት ወደ ስምንት እያሉ እንዳሉት ከአካባቢያችን ከሰፈራችን አልፎ ወደ አውሮፓ ድረስ የሚሄድ ውጥን ይዞ እየሰራ ነው የሚገኘው። መልካም እድል እመኝሎታለሁ። አመሰግናለሁ። ና እኔም ከልብ አመሰግናለሁ። ክቡራን ተመልካቾቻችን የዛሬው ፕሮግራማችን ከኪንሻሳ ዲአርሲ ሆነን ያቀረብነው ይሆናል። ከዚህ በኋላ እንግዲህ ለኤር ኮንጎም ለኢትዮጵያ ኤርላይንስም ለዲሞክራቲክ ሪፐብሊክ ኮንጎም መልካም ምኞታችንን እየተመኘን ዛሬው ፕሮግራማችንን በዚሁ ቋጨን። ሳምንት በሌላ ፕሮግራም እንገናኛለን። እስከዛው ድረስ ምንም አይነት አስተያየት ካላችሁ በኮርፖሬት ኮሚኒኬሽን አት ኢትዮጵያን ኤርላይንስ ዶት ኮም አሊያም በማህበራዊ ትስስር ገጾቻችን እንድትልኩልን በማክበር እንጠይቃለን። ሀና ጥናፉ ከእንግዳዬ ጋር ቆይታ አርጊያለሁ። ሰላም።